ቤተሰቦች ዛሬም ስለ ቡራ ሀይሚ በርከት ያሉ ነገሮችን ይዤላችሁ መጥቻለሁ። በነገራችን ላይ ሀይሚ ይህን ነገር ያመጣችሁ ለቡራ ብቻ ሳይሆን ለእኛም ጭምር ነው። ይህን ነገር ከመናገር መጀመሪያ ግን ስለ ፋሲል አንዳንድ ነገር ልንገራችሁማ። ፋሲል ማለት የጆሲን ጨቋራ የላጠ የሶፊን ደም ግፊት ያመጣ፣ አሁን ደግሞ የቡራን ጨጓራ ሌሊት የመጣ ሰው ነው። ከዚህ በፊት በነገራችን ላይ ሶሻል ሚዲያ ላይ ነበር የነበረ ሰው ነው እኛና የሆነ ጊዜ ላይ ጆሲ ጋር ሰርቷል። ከጆሲ ጋር እሱም ደግሞ ሰላም ፍቅረኛዬ ናት በሚል ሰላም ማለት ከጆሲ ጋር ያለችው ቆንጅዬዋ ልጅ ማለት ነው። እኛና እሷ ፍቅረኛ የነች በማለት የጆሲን ጨጓራ ለጥ ነበር ሲያደርግ የነበረው። ጆሲ ደግሞ እንዴት ከመቼ ጀምሮ አንተኮ ጓደኛዬ ነህ፣ እሷ ደግሞ በቅርብ ቤተሰቦቿ የሉም፣ ብቻዋን ነው የምትኖረው፣ የኔ ኃላፊ ናት ብሎ ትልቅ እየጸብ ድንጋይ እስከ ማንሳት ነበር ጆሲ እየደረሰው ማለት ነውና እንደገና ደግሞ አንዋር ቤት ቤተሰቦቼ ከሶፊ ጋር ሰርቷል ስላችሁ፣ አንዋር ነው ያመጣው። ነገር ግን ሶፊ እኔም በጣም ታወራኛለች፣ ተወደኛለች፣ ወዳታለሁ ብሎ በዛ መልኩ ነው የሰራው። ስለዚህ አዲስ ነገር አይደለም። ከሀይሚ ጋር መጥቶ ቀለበት አርጌላታለሁኝ ከአንድ አመት በላይ ግንኙነት አለን ብሎ ለቡራ መናገሩ ለሱ ሲምፕል ነው፣ ምክንያቱም ከዚህ በፊት ስለሰራቸው ማለት ነው እና የሚገርማችሁ ነገር ደግሞ አንድ ወር ራሱ አልሞላውም። አራት ዊክ ምናምን ነው የሚለው፣ አራት ሳምንት ምናምን ብቻ ለአንድ ወር ትንሽ ተቃርቧል። እነ አንዋር ቤትም እነ ጆሲ ቤትም የተለቀቀው ቪዲዮ ማለት ነው። አሁን ደግሞ የቡራን ጨጓራ ለመላጥ ከሀይሚ ጋር ከች ብሎ በቡራ ቤት ተከስቷል ማለት ነው እና ቤተሰቦች ያው ፋሲል አዲስ አይደለም ለሶሻል ሚዲያ ለማለት ፈልጌ ነው። ሶሻል ሚዲያ ላይ አለ ብታምኑም ባታምኑም፣ ያው ሁሉም ቦታ ላይ ደግሞ የተወኑ እኔ አፍቃሪያቸው ነኝ። ከኔ ጋር ተጻጽፈዋል፣ ከኔ ጋር አውርተዋል፣ ብዙ ጊዜ አብረን አሳልፈናል፣ ምናምን በማለት ነው የሰራውኝ እና አሁንም ደግሞ ሀይሚዬን በእንደዛ መልኩ። እኔ ግን በጣም ነው የገረመኝ። እኛ ከቡራ ጋር ቀለበት ቀለበት እያለን ስንጠብቅ ጭራሽ እሱ በአንዴ መጥቶ ለሀይሚ ቀለበት አድርጊያለሁ። ሀይሚ ማን ነው? እሱ ብቻ አይደለም በነገራችን ላይ ለሀይሚ ቀለበት አድርጊያለሁ ያለው ሀይሚም ደግሞ አዎ አድርጎልኛል ማለቷ ማለት ነው። በጣም ነው ያስገረመን እና ሀይሚ በነገራችን ላይ ለእኛም ጭምር የተናገረችው ነገር አለ፣ ካስተዋላችሁ እሱን ደግሞ በደንብ እነግራችኋለሁ። በመጀመሪያ ያው ሁላችሁም ፕራንክ እንደሆነ ታውቃላችሁ ብዬ ተስፋ አርጋለሁ። ብዙ እንዳትጨናነቁ፣ የምትጨናነቁ ሰዎች ካላችሁ ማለት ነው። ይሄ ፕራንክ ነው፣ ሀይሚ ያዘጋጀችው። ብዙ ጊዜ ሰሞኑን እንደምታውቁት ሀይሚ ምንም አይነት ፕራንክ እያደረገች አልነበርም። እኛ እንዲያውም ግራ ገብቶን ነበር፣ ሀይሚ እየቀዘቀዘች ምን ሆነች? ወደ ድሮ ስረዋትን መለስ ቡራ ብቻ ነው ፕራንክ እያደረጋት ያለው ምናምን እያልኩ ሁላ ነበር። አንዳንድ ልጆች ደግሞ ለእኛ ማስቢ ፕራንክ ፕራንክ አትበይ እያላችሁኝ ነበር፣ ኮሜንት ላይ አይቻለሁ። ፕራንክ ካልሰሩ ምንም ሊሰሩ ስለማይችሉ ይስሩ፣ ግን ደግሞ የአንድ ቀን በቃ በዛ ከተባለ ሁለት ቀን ፕራንክ ሲጀመር፣ የአንድ ቀን ነው ፕራንክ የሚባለው በማንኛውም ዓለም ላይ ኢትዮጵያ ብቻ ሳይሆን በማንኛውም ዓለም ላይ ፕራንክ ይሰራል። ግን የአንድ ቀን የአንድ ቀን ስላችሁ አንድ ቪዲዮ ብቻ ነው ፕራንክ የሚሰራው እና ረዘም ያለ ሲሆን ትንሽ በመካከላቸው ክፍተት እንዳይፈጠር እንደማይፈጠር አውቃለሁ፣ ሲጀመር ማለት ነው። እና ሀይምዬ እንግዲህ ታግሳ ታግሳ በሰፊው ነው የመጣችሁ። ነገር ግን ያው ሰፊ ሊሆን አይችልም፣ ምክንያቱም ነገሩ ያው ትንሽ አላደለ ከነሶፊ ፊ ጋር ከነ ሰላም ጋር በቅርብ ስለሆነ እንደዚ ብሎ ፕራንክ ያደረገው። ቡራራሱ ቶሎ ይነቃባታል ብዬ ነው ማስበው። እኛ እንኳን ከትናንት ጀምረን ፕራንክ እንደሆነ እየተናገር ነው ነው አውቀ ነዋል ሲጀምር። ሀይሚን ጠንቅቀን ነው የምናውቃት እንኳን ቀለበት ደረጃ ፍቅር ደረጃ እንኳን ከሌላ ሰው ጋር እንደሌላት እናውቃለን ሁላችንም። ሌላው ደግሞ ሀይሚ ከተናገረችው ነገር ቤተሰቦቹ ቀለበት እጅን እንጂ ልብን አያስርም፣ እንደዚሁም ደግሞ ጌጥ ነው ብላለች። ይሄ ለእኛ ይመስለኛል ቤተሰብ ለምን እንደው ታውቃላችሁ ብዙ ጊዜ ቡራ ለምንድን ነው ለሀይሜ ቀለበት የማያደርግላት? ቡራ ቀለበት አድርግላት፣ ቡራ ቀለበት አርግላት። በጣም ብዙ ብዙ ጊዜ ኮሜንት እንሰጠዋለን ሁላችንም እንደዚህ የምንለውን ነገር ማለት ነው። እና ያ ነገር ነው ቤተሰቦቿን ሀይሜ እየተናገረች ያለችሁ ታውቃላችሁ። ለቡራ መከታ ናት ሀይሜ የሆነ ነገር እኛ ስንናገር፣ በእርግጥ እኔ እስካሁን ምንም አይነት ክፉ ቃል ለቡራም ለሀይሜም ኦል ለሌላ አይቱበርም አልናገርም። አልተናገርኩኝም። መናገርም አልፈልግም። በጣም የምወዳቸው ሁሉንም በአጠቃላይ ማለት ነውና በጣም ብዙ ሰው እንግዲህ ለቡራ የሆነ የሆነ ነገር ሲሉ ሀይሚናት መልስ የምሰጠው ያው ቡራ ሸመም ስለሚይዘው ሊሆን ይችላል። አንዳንድ ነገሮችን ብቻ መልስ መስጠት አይፈልግም። ከዚህ በፊትም ሰምታችኋል። በዩቱብ ደረጃ ቡራ እንደዚህ ይለቃል፣ ሀይሚ እንደዛ ትለቅም ምናምን በተባለው ላይ ሀይሚናት መልስ የሰጠችው አሁንም ደግሞ ስለ ቀለበቱ መልስ እየሰጠች ነው። እጅን እንጂ ልብን አያስርም። እኔና ቡራ ከልብ እንዋደዳለን። ስለዚህ ቀለበቱ ምንም ችግር የለውም። በጊዜው ይደርሳል። እኛ የምንራመደው በፕሮግራም ነው። ያም ፕሮግራማችን ደግሞ ሲደርስ ቀለበቱ ይደረጋል የሚለው ለእኛ ይመስለኛል። ቤተሰቦቼ እንደገና ደግሞ ያው ብሯንም የተወሰነ ፕራንክ ለማድረግ ሞክራለች፣ ግን የሚሳካ አይመስለኝም። ምክንያቱም ምክንያቱም ያው በቅርብ ጊዜ ሁለት ሴቶችን አፈቀርሁ ብሎ ፕራንክ ስላደረገ ልጁ ማለት ነው እና ቤተሰቦቼ ያው ብራንክ ማረጋቸው እንዳለ ሆኖ ረዘም ያለ ደቂቃ ባይጓዙ እኔ ደስ ይለኛል ከሚባለው በላይ ሲቀጥል ደግሞ እንግዲህ ያው ፋሲል ማለት ነው። በጣም ነው ያሳቀኝ። ትናንትና በነገራችን ላይ ማለት ነው በዓል ደርሷል፣ በዓል ደርሷል እያላት ነበረ። ሀይምዬ ደግሞ እኔ ቤት መቤት ነኝ፣ ታዲያ ቤት መቤት ነኝ እያለች ነበረ። እኔ አልገባሽም ሀይምዬ፣ ማለት ነው ትዝ እያለው ቪዲዮ እየሰራ በመሀል ትዝ የሚለው ነገር ምን እንደወጣ አውቃለች። ሀይም የምሰጠው ብር ማለት ነው፣ የምከፍለው ብር። ያው ፕራንክ ሰራ፣ መቼም ዝም ብሎ አይሰራላትም፣ ገባችኋል? ከፍላ ነው። ስለዚህ ያን ብር ድንገት ካልሰጠሽ ማለት ነው፣ መቼም አልሰጠሽውን ገና፣ ፕራንኩ መስራት አለበት መጀመሪያ እና አፍጥኘው በዓል ደርሷል ለዶሮ ለበግ፣ ለሽንኩርት፣ ለሽንኩርት በቃ አጠቃላይ ያን ነገር አሟላበታለሁ ለማለት የፈለገ ነው የሚመስለኝ። የምር ቪዲዮን እየሰራ በመሀል ትዝ የምትለው በዓልና ያች የሚሰጠው ብር ነው እና ብሩን አፍጥኝው ለማለት የፈለገ ይመስለኛል። ሀይሚዬ አልተረዳሽውም፣ እውነት አልተረዳሽውም። ወይኔ የበላጨውን የቆውጣኑ የምታስቁኝ ብር ነው ሙላችሁኝ። እና ሀይሚዬ ብሯን፣ ብሯ ትዝ ስለምትለው ነው እንግዲህ። በዓል በዓል የሚለው ለማንም አንዱ ቪዲዮ ተሳክቷል። የዛሬው ቪዲዮ ለሀይም እየብሳካላችሁ ደስ ይለኛል ስላችሁ፣ ቡራ ባይነቃ ዩቲዩብ ላይ የተለቀቁትን እሱ የሰራቸውን ፕራንኮች ባያይ ደስ ይለኛል። ምክንያቱም ሀይሚ መለቀቅ ስላለበት ማለት ነው። ቤተሰቦች እናንተ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን በማየት አበረታቷቸው። እኛንም ደግሞ ስለምታበረታቱ ላይክ፣ ሼር ስለምታደረጉልን ሰብስክራይብ ያደረጋችሁ ሁሉ ቤተሰቦች በጣም መወዳችሁ፣ ክበሩልኝ። ለማንም ሀይሚዬ እንግዲህ ማታ ቪዲዮ እስከሚለቁ በጉጉት እየጠበቅኩ ነው። እርግጠኛ ነኝ ቡራን ምንም አልተሰማውም ስላችሁ፣ ያው ሀይሚዬ በሰዓቱ እውነትሽ ነው ምናምን ብሎ ጠይቃት እንጂ የትን ያህል የተሰማው ነገር የለም። ሪል ቢሆን ማለት ሪል እንደማታቀ፣ ያውቃል። ሲጀመር አንድ አመት ቀልድ ነው። አንድ አመት እኮ ከቡራ ጋር ነው ያሳለፈችው አንድ ደቂቃ እንኳን ሳትለያይ ማለት ነው፣ ገባችሁ። ሲቀጥል ደግሞ ከአንድ አመት በላይ ማለት ከቡታ ጅራ አዲስ አበባ ነው እሱ ያለው እና ከቡታ ጅራ አዲስ አበባ በምን እንዴት ተዋወቃችሁ? ሲጀመር ሀይም እያለችሁ ቡታ ጅራ ላይ ከቤተሰቦቿ ጋር እና ያ ያ ነገር ስላሰበ ይመስለኛል ቡራ ብዙም አልተሰማውም ስላችሁ የዚህን ያህል በቃ እንትን አላለውም፣ ግድ አልሰጠውም። እና ለማን ነው? በመሀከላቸው ምንም አይነት ክፍተት አይፈጠርም። ቤተሰብ እንዳታስቡ። ያው እኔ ስለማቅን ይሄን ነገር ምላችሁ ውዶቼ፣ በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ዛሌ ባባይ